ሰላም! ዛሬ አስገራሚ ነገር ላሳያችሁ ነው። ውድ በሆኑ ክሬሞችና ሴሪሞች ላይ ገንዘብ ማባከን ለዘላለም እንዲያቆም የሚያደርግ ሚስጥር በፊታችሁ ላይ የተጣበቁ ጥቁር ነጠብጣቦችን ለማጥፋት፣ ጥቃቅን መስመሮችን፣ መጨማደዶችን ለማለስለስ እንዲሁም ሁላችንም የምንፈልገውን ተፈጥሯዊ ጤናማ አንጸባራቂ ፊት ለማግኘት የሚያስችል ቀላል ዘዴ። ይህንን የሚያደርጉት ደግሞ በቤታችሁ ውስጥ ሊኖራችሁ በሚችሉ ሁለት ግብአቶች ነው፣ ቫዝሊንና ሎሚ። አዎ በትክክል ሰምታችኋል። የማይታመን ሊመስል ይችላል፣ ግን ይህንን ጥምረት ለወራት ተጠቅመው አስገራሚ ለውጥ ያዩ ሰዎች ምስክርነት አለ። የእርጅና ምልክት በእጅጉ ይጠፋል። ቆዳችሁ የበለጠ ጤናማ ለስላሳ ይሆናል። እናም ከሁሉም በላይ የሚያወጡት ወጪ ዜሮ ነው። ውድ መፍትሄዎችን መፈለግ ያቆሙ። በእርግጥ የሚሰሩ ተፈጥሯዊ መንገዶች፣ ምርጥ ተመጣጣኝ ዋጋ ያላቸው ዘዴዎች ከፈለጋችሁ ይህንን ቪዲዮ የአመታት ፍላጎታችሁን መልስ ይዟል። ስለዚህ ይሄ ለእርሶ ጥሩ መስሎት ከታየ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ ናም የሚቀጥለውን ቪዲዮ እንዳያመልጣችሁ የደወል ምልክቱን ይጫኑ። በሱፐር ቻትና ሱፐር ስቲከር የምትደግፉንም ከወዲሁ እናመሰግናለን። እስከ መጨረሻው ተመልከቱት፣ ምክንያቱም ይህንን አስደናቂ ክሬም በትክክል ዴት እንደሚሰራ ያሳያችኋለሁ። ለማዘጋጀት ትክክለኛ መንገድ አለ፣ ስህተት የሆነ መንገድም አለ። እናም ልዩነቱን ማወቅ ለውጤታችሁ ወሳኝ ነው። ወደ ጤናማ አንጸባራቂ ቆዳ ጉዞ እንሂድ። አሁን ይሄ ለምን እንደሚሰራ ልንገራችሁ። ቫዝሊን ወይም ፔትሮሊየም ጄሊ እናቴ ስትጠቀምበት የማስታውሰው የልጅነት ትዝታይ ነው። እስካሁን ዕድሜዋ ድረስ ቆንጆ ቆዳ ነው ያላት። በቆዳ ውስጥ እርጥበትን የሚዘጋ የመከላከያ መሸፈኛ ይፈጥራል። እውነተኛ ጥልቅ እርጥበት ይሰጣል እና ያደግሞ ደግሞ እያረጀ ላለ ቆዳ እጅግ በጣም አስፈላጊ ነው። ቆዳው በትክክል እርጥበት ሲያገኝ፣ እነዛ ጥቃቅን መስመሮች ይለሰልሳሉ። ቆዳው ወፍራም ጤናማና ወጣት ይመስላል። ሎሚው ደግሞ ለጥቁር ነጠብጣቦች፣ ለአንፀባራቂነት የሚጠቅም አስገራሚ ነገር አለው። ሎሚ በውስጡ ሃይፐር ፒግመንቴሽን ከጊዜ ወደ ጊዜ በቀስታ የሚያቀሉ ተፈጥሯዊ ባህሪያት አሉት። እነዛ የእድሜ ነጠብጣቦች፣ በፀሐይ ምክንያት የሚመጡ ነጠብጣቦች፣ ያልተስተካከለ የቆዳ ቀለምት ይደበዘዛሉ። እንዲሁም የቆዳው አጠቃላይ ገጽታ ያበራል። ውብና አንጸባራቂ እይታ ይሰጡታል። ግን እዚህ ላይ ወሳኝ ነገር አለ። እናም አብዛኛው ሰው ስህተት የሚሰራው እዚህ ጋር ነው። የሎሚ ጭማቂን በቀጥታ በቆዳችን ላይ አንቀባም። ያ በጣም አደገኛ ይሆናል። የምንጠቀመው የሎሚውን የውጨኛውን ልጣጭ ዜስቱን ነው። አሁን ከመጀመራችን በፊት አንድ ነገር ላንሳ። ጥሩ ጥራት ያለው ቫዝሊን ፔትሮሌም ጄሊ ያስፈልጋችኋል ፋርማሲቲካል ደረጃውን የጠበቀ ከታማኝ ብራንድ የተገኘ። እርካሽ ነገር በትክክል ስላልተጣራ ችግር ሊያስከትል ይችላል። በጣም ዘይትነት ያለው ቆዳ ወይም ብጉር የመከሰት ዝንባሌ ካሉት ቫዝሊን ለእርሶ ከባድ ሊሆን ይችላል። ሺአ ቅቤ እንደ ምትክ ቢጠቀሙት በድንቅ ሁኔታ ይሰራል። ነገር ግን ለአብዛኞቻችን በተለየ መደበኛ ደረቅ ቆዳ ላላቸው ይህ ውህድ በጥሩ ሁኔታ ይሰራል። መጀመሪያ ሎሚ በቤኪንግ ሶዳ በደንብ ጠቡት። ሎሚውን ጎድጓዳ ሳህን ውስጥ ባለ ውሃ ሁለት የሾርባ ማንኪያ ቤኪንግ ሶዳ ይጨምሩ። ለጥቂት ደቂቃዎች ይሹት፣ ከዛም ይጠቡት። ይህ ቆሻሻን የለበሰ ሽፋንና ማንኛውንም ተባይ ማጥፊያ ከሎሚው ላይ ያስወግዳል። አስፈላጊው ልጣጩ ነው። አሁን ቀጭን መፋቂያ ወስደው የልጣጩን ቢጫ ክፍል ያውጡ። ያ ዋናው ነው። ከስዕል ያለውን ነጭ ክፍል አይቀላቅሉት። አሊያም በጥንቃቄ ልጠው መፍጫ መጠቀም ይችላሉ። ሁለቱም መንገዶች ጥሩ ናቸው። የሎሚ ዜስቱን በትንሽ ጎድጓዳ ሳህን ውስጥ አስገብተው አንድ የሾርባ ማንኪያ ያህል የሞቀ ውኃ ይጨምሩ። የፈላ ሳይሆን ሞቅ ያለ አዋሃዱትና እንዲቀመጥ ያደርጉት። ይህንን ምሽት ላይ መስራት ከቻሉ በጣም የተሻለ ነው፣ ምክንያቱም እነዛ ጠቃሚ ዘይቶች በውሃ ውስጥ በደንብ እንዲዋሃዱ ይፈቅዱላቸዋል። ግን ከተጣደፉ አንድ ወይም ሁለት ሰዓት በቂ ነው። አሁን ቫዝሊን ፔትሮሌም ጄሊን ከእሬት ጄል ጋር እናዋሃዳለን። የእሬት ኦሊቬራ ጄል ሁለት ነገሮች ያደርጋል። ውሃውንና ዘይቱን አብሮ እንዲዋሃድ ይረዳል። እንዲሁም የራሱን ጥቅሞች ለጥቁር ነጠብጣቦች መደብዘዝና ቆዳን ለማረጋጋት ይረዳል። ሁለት እጅ ቫዝሊን ለአንድ እጅ እሬት ይጠቀሙ። ጎድጓዳ ሳህን ውስጥ አስገብተው በሞቀ ውሃ በተሞላ ድስት ላይ ያድርጉት። ቫዝሊኑ ሲቀልጥ ከኦሊቬራ ጋር ያዋህዱት። ለስላሳና ክሬም እስኪሆን ድረስ ማዋሃዱን ይቀጥሉ። ይህ አሁን ለቆዳው ጥሩ ይሆናል፣ ግን የበለጠ እናሻሽለዋለን። አሁን ካስተር ዘይት ግማሽ ሻይ ማንኪያ ያህል እንጨምራለን። ካስተር ዘይት መጨማደዶችንና ጥቃቅን መስመሮችን ለመቀነስ አስደናቂ ነው። ከዛም የፓፓይ ፍሬ ዘይት ተመሳሳይ መጠን፣ በቆዳ ውስጥ ብርሃንን የሚያድሱና የሚያሻሽሉ ቫይታሚኖች የበለጸገ ነው። እነዚህ ዘይቶች የበለጠ ጥቅሙን ይጨምራሉ እንጂ ግዴታ አይደሉም። ዘይቶቹ ከሌሎት ያሎትን ይጠቀሙ። የአልመንድ ዘይት፣ የወይራ ዘይት ሁሉም ይሰራሉ። ሙቅ እያለ በደንብ ያዋህዱት። አሁን የሎሚውን ውሃ ወስደው ቁርጥራጮቹን ያጣሩ። የምንፈልገው የተዋህደውን ፈሳሽ ብቻ ነው። ወደ ክሬሙ በቀስታ ይጨምሩት። ያለማቋረጥ ያዋህዱት። ኦሊቬራ ሁሉንም ነገር አንድ ላይ እንዲያያዝ ያደርጋል። በሚያምር ሁኔታ ለስላሳ እስኪሆን ድረስ ማዋህዱን ይቀጥሉ። አምስት ወይም ስድስት ጠብታ የቫይታሚን ኢ ዘይት ይጨምሩ ይህ እንዲቆይ ይረዳዋል። ናም መጨማደዶችና ለጥቃቅን መስመሮች ተጨማሪ ምግብ ይሰጣል። ይኸው ጥቁር ነጠብጣቦችን ለማጥፋት መጨማደዶችን ለማለስለስና ያንን ጤናማ ብርሃን ለመመለስ የፈጠራችሁት ክሬም ነው። ወደ ንጹሕና ደረቅ ማሰሮ ላይ ያድርጉት። ወዲያውኑ መጠቀም ይችላሉ፣ ግን ለአንድ ወይም ሁለት ቀን እንዲቀመጥ ከፈቀዱለት ውጤቱ የበለጠ ይሻሻላል። አሁን ለተሻለ ውጤት ይህንን እንዴት መጠቀም እንዳለቦት ልንገራችሁ። ይሄ አስፈላጊው ነው። ሙሉ በሙሉ ንጹህ በሆነ ቆዳ ላይ ብቻ ይቀቡት። ፊቶን በደንብ ይታጠቡ፣ ያድርቁት፣ ከዛም የሚቀቡት ይሄ መተው የሌለበት እርምጃ ነው። ምክንያቱም ቫዝሊን ሁሉንም ነገር ስለሚዘጋው ነው። ቆዳው ንጹህ ካልሆነ ቆሻሻን ይይዛል፣ እናም ይህም ብጉር ሊያመጣ ይችላል። ትንሽ መጠን ብቻ ይጠቀሙ። ብዙ አያስፈልጎትም። ከመተኛቶ በፊት ይቀቡት። በቀን በፍጹም አይጠቀሙት፣ ምክንያቱም ሎሚ ቆዳውን ለፀሐይ ብርሃን የበለጠ ስሜታዊ ያደርጋል። ወደ ላይ በሚያደርጉት ክብ እንቅስቃሴዎች ፊቶን በቀስታ ያሻሹት። እንዲመጥ ይፍቀዱለት። ልዩነቱን ወዲያው ይሰማውታል። እውነተኛዎቹ ውጤቶች፣ እነዛ ጥቁር ነጠብጣቦች መጥፋት፣ እነዛ መስመሮች መለስለስ፣ በተከታታይ አጠቃቀም የሚመጣ ጤናማ አንጸባራቂ መልክ ነው። ከሁለት ሳምንት በኋላ እውነተኛ ለውጦችን ማየት ይጀምራሉ። አንድ ወይም ሁለት ወር ልዩነቱ በጣም ትልቅ ይሆናል። ዘይትነት ያለው ወይም ብጉር የመከሰት ዝንባል ያለው ቆዳ ካሉት መጀመሪያ በትንሽ አካባቢ ላይ ይሞክሩት። ቆዳው እንዴት ምላሽ እንደሚሰጥ ይመልከቱ። ብጉር ካጋጠሙት በምትኩ በሰውነቶ ላይ ብቻ ይጠቀሙ። በየትኛውም ቦታ ለደረቅ ቆዳ ድንቅ ነው። ይህ ቀመር ለእጆቾ፣ ለአንገቶ በየትኛውም ቦታ ጥቁር ነጠብጣቦችን ማጥፋትና ቆዳን ማለስለስ ለሚፈልጉበት ቦታ በጣም ጥሩ ነው። ውጤቱን ለማሳደግ ትንሽ መደበኛ የሰውነት ሎሽን ውስጥ እንኳን መቀላቀል ይችላሉ። ጥቁር ነጠብጣቦችን ለመቋቋም መጨማደዶችን ለመቀነስና ያንን ተፈጥሯዊ ገጽታውን ለማግኘት ቀላል ተመጣጣኝ መንገድ። ምንም ውድ የሱቅ ምርቶች አያስፈልጉም። ትክክለኛውን መንገድ ጥቅም ላይ ያዋሉ ሁለት መሰረታዊ ግብአቶች ብቻ። ከእርሶ መስማት እፈልጋለሁ። ይህን ይሞክሩትና ተመልሰው ውጤቱን ይንገሩኝ። ጥቁር ነጠብጣቦችን ለማጥፋት ምን ያህል ጊዜ ፈጀ? መጨማደዶችን መለስለስ አስተውላችኋል? ቆዳችሁ እያበራ ነው? ከስር አስተያየቱን ይስጡ። ይህንን ቪዲዮ ጠቃሚ ሆኖ ካገኙት የላይክ ምልክቱን ይጫኑ። ውጤት በማይሰጡ ምርቶች ላይ ገንዘብ ማጥፋት ለሰለቸው ሰው ይህንን ያጋሩ። ሰብስክራይብ ያድርጉ። በእርግጥ የሚሰሩ ተፈጥሯዊ መፍትሄዎች የእኛ ዓላማ ይህ ነው። በሚቀጥለው ቪዲዮ እንገናኛለን።